እሷን ብዬ ጸልያለሁ ስጠኝ ብዬ እለምነዋለሁ ስምአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም እግዚአብሔር ከሁላችን ጋር ይሁን ውድና የተወደዳችሁ የሀያሉ የገና ነው የቅዱስ የሉ እግዚአብሔር ልጆች እናት የወላዲተ አምላክ የቅድስት ድንግል ማርያም የቃል ኪዳን ስጦታዎች የቅዱሳን መላእክት፣ የቅዱሳን የጻድቃን፣ የሰማዕታት አክባሪዎች ወዳጆች፣ እንዴት አላችሁ? እንኳንም ለሁለት ሺ አስራ ስምንት ለዘመነ ማርቆስ በሰላም በፍቅር በአንድነት አደረሳችሁ አደረሰን። ውድና የተወደዳችሁ የተከበራችሁ ውድ ክብራን የእህተ ማርያም ዩቱብ ተከታታዮች እንዴት አላችሁ? እግዚአብሔር ይመስገን፣ አዲሱን አመት አስጀምሮ አስራ ዘጠኝ ቀን የሆነን ነው። እግዚአብሔር መስገን ይችን ቀ እንድናይ ና እንዲሁም ሊቀመላ ቅዱስ ገብርኤል ወርሃዊ በዓሉን እንኳን አደረሳችሁ አደረሰን። ለዚህ ቀን ያደረሰን አምላክ ቅዱሳን ክብር ምስጋና ይግበው። ውድና ክብራን ውድ ህት ወንድሞቼ ይህ ተማሪያ ሜት ብቻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ምናልባትም እግዚአብሔር ብንኖሩና እግዚአብሔር ቢፈቅድ በጎ መልካም ስራዎችን የምንሰራበት ምክንያት ሊሆን ይችላል እና ሁላችንንም እናንተን ራሱ ማፍራት እናንተን ማግኘት ለእኔ ትልቅ ነገር ነው። እናም ሼር ላይክ ሰብስክራይብ እያደረጋችሁ የምጠይቁት ጥያቄም ካለ አስተያየትም ካለ ተግሳጽ ምክርም ካላችሁ እቀበላለሁ። ቤቱ ክፍት ነው። መምከር፣ መገሰጽ፣ መጠየቅ ትችላላችሁ። ቸር ቆዩ ሰላማችሁ ይብዛ። ከዚህ በመቀጠል አጠር ያለች ግጥም የምትማሩበት ከሆነ መልካም ይዤላችሁ እመጥቻለሁ። እንደ መግቢያ ይሆን ዘንድ ግን፣ ያው ላስተዋለው ሰው ይጠቅማል ብዬ አስባለሁ። ያው ቻ ስሜት ነው ደስ ይላል እና የማንኛውም ሰው ውስጥ ያለው ስሜት ነው ብዬ ስለማስብ ነው በአንድም በሌላም ይኖራል እያስባለሁ አስባለሁ። ጓደኛም ሆነ በራሳችሁም ላይ ማለት ነው። እናም ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሰላማችሁ ይብዛ በያላችሁበት። እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ይጠብቃችሁ። የእኔ ስደተኞች የሁላችንም በስደት ነው ያለ ነው እና እግዚአብሔር አምላክ ደግሞ ሀገራችን ሰላም አድርጎልን እኛም ሰላም ሆነን ለሀገራችንም ሰላም፣ አንድነት፣ ፍቅር ሆኖልን እንድንገባ ያብቃን። የሀሳባችን ተሳክቶልን ይኸው የስደተኛ ሰው ተስፋው ምኞት ነው እና እግዚአብሔር ፍቀድልን። ሰላማችሁ ይብዛ። ይፈርድ አላሳባችሁ ቀጣይ ወደ ግጥሙ ልሄድ። እሷን ብዬ ጸልያለሁ። እሷን ብዬ እጸልያለሁ። ስጠኝ ብዬ ለምኜዋለሁ። እርሷን ለእኔ ብታድለኝ እርሷን ሰተህ እባክህ ካሰኝ እያልኩ ያኔ እየለመንኩኝ፣ አምላክ ደጉ አያልቅበት እርሱም ሰጠኝ ምን ተስኖት። ትንሽ ኖርኩኝ እየተጠነቀቅሁላት፣ አምላክ የሰጠኝ በረከቴ እርሷኮናት አኮናት እያለሁ ስል ኖሬ፣ ዛሬ ግን አሳዝናት ጀመር። ምን ነክቶኝ ነው እንዲያ? ስጠኝ ብዬ አምላኬን እንዳልተሟገትሁ እርሷን እንደሸለመኝ እያወቅሁ፣ ደስ ሳላሰኛ ትኖራለሁ እያስከፋኋት እኔም ፈራሁ ሲገባኝ እንዳላስደሰትኋት፣ ስጠኝ ስጠኝ ብዬ ለምኜ። ለምንድን ነው አንዳንዴ የምቀየርባት? እርሷ እኮ ሰላሜ የኔ ርግብ ናት። ይቅር በይኝ ብዬ ሄጄ ስላት አለቅሳለሁ እማይገባት ሰው ስለሆንኩባት። ለምን ጸልዬ ተሰታኝ አሁን ለምን ክፉ ሆንኩባት ብዬ ራሴን ጠየኩት። ስህተት እንደሰራሁ ጥፋቴን አመንኩ። ብዙም የማትፈጅ ሳስደስታት በትንሽ ነገር ፍንድሽድሽ የማደርጋት የኔ ርግብ ልዩ ኮናት ልቧ ንጹሕ፣ ደግሞ የዋህ ፍቅሯ የእውነት አታስመስል። የአምላኬን ስጦታ ልንከባከባት፣ እርሷ ስለ እኔ በረከቴ ናት። እፈራለሁ እንዳላጣት የምባረክባት በረከቴ፣ የምኖርላት ህይወቴ እርሷ ናት አካሌ። ይቅርታ ላላስከፋሽ ከዓይንሽ እንባ ላይ ፈስ በኔ ምክንያት። ሁሌም ቃል እገባልሻለሁ የኔ በረከት፣ አስታውሳለሁ ስሟገተው አምላኬን ስጠኝ ብዬ ለፍቻ አለሁ እንዲሰጠኝ አንቺን ለእኔ ይቅርበኝ፣ እርግቤ የህይወት የጣዕሜ ኑሪ ኑሪልኝ፣ እርግቤ የህይወት የጣዕም ነሽና ሰላሜ ኑሪልኝ። እርግቤ አግኝተሻ አለሁ ጸልዬ፣ አምላኬንም አንቺን ስጠኝ ብዬ ጸልያ አለሁ። አዎ ያኔ አንቺን ለማግኘት ለምኜ ተሰተሽኛል ከአምላኬ አምላካንችን ባደራ የሰጠኝ ባስቀይምሽ፣ ባስከፋሽም እርሱ ነው የሚጠይቀኝ። ቅር እንዳይልሽ እንዳይከፋሽ ይቅርበይኝ፣ ባስከፋሁሽ። ቅር እንዳይልሽ እንዳይከፋሽ ይቅርበይኝ፣ ባስከፋሁሽ። ባደራነት የተሰጠሽኝ መክሊቴ ነሽ የህይወቴ ባደራነት የተሰጠሽኝ መክሊቴ ነሽ የህይወቴ